ናችሁ ደህና ናችሁ ወይ? እንዴት ናችሁ? እኔ ደህና ነኝ። በአገር ውስጥ ያላችሁ በውጭም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በድምጽ መጥቼ እላችኋለ ሁኝ ከዚህ በፊት በድምጽ መጥቼ አላውቅም እና በጣም ብዙ ሰው በጣም የምትሳደቡ እና የምትቆጡ ሰዎች አላችሁ፣ እና እኔ ምን አድርጊያችሁ ነው ለማለት ነው የመጣሁት እኔ ምን አድርጊያችሁ ነው? ፎቶ ይሄን ሁሉ በቃ ዝም ብላችሁ እያንጠለጠላችሁ የምትሰቅሉ ሰዎች አላችሁ። ለእሱ እኔ ችግር የለብኝም፣ ግን ምን አድርጊያችሁ ነው ነው በብሩኬ የተነሳ የምትሉትን ነገር። በብሩኬ ቀልድ አላውቅም፣ ስትፈልጉ ማለት ነው። ይሄንን መስማት ከሆነ የምትፈልጉት በብሩኬ ቀልድ አላውቅም። እኔ የኔን ማንነት ከየት ከየት እንዳለው ከየት እንዳለው ከየት ምን እንደማደርግ ምንም አታውቁም? እና ትንሽ ይከብዳል። ዝም ብላችሁ ሰውን መናገር ሰውን እንትን ማለት በጣም ይከብዳል። እና ስነ ስርዓት ብትይዙ ደስ ይለኛል። ብሩኬ ሲከፋው በጣም ነው የሚከፋው። አይኑ እናንተ ማንኛውም ሰው ሲከፋ የሱንም ክፋት አትወዱም አውቃለሁ። ግን እናንተ ደግሞ እኔ ምን አድርጋችሁ ነው ነው እኔ ጥያቄ እኔ እዚህ ላይ እኔ ምን አድርጋችሁ ነው የኔ እና የሱን ፎቶ በመልቀቂ ምናችሁ ነው? እንደናንተ ምን ሆናችሁ ነው እናንተ? ኧረ እንደ ይደብራችሁ። የመር በጣም ነው የምትደብሩትኝ። ዝም ብላችሁ አትሰግጡ በቃ እኔ ዛሬ ምንም ከዚህ በፊት በድምጽ መጥቼ አላውቅም እያልኳችሁ ነው፣ ተናግሬ ማንንም አላውቅም። እኔ የመጀመሪያዬ ነው ይሄ ቪዲዮ ስሰራ፣ ግን እናንተ በጣም ነው የምትደብሩት። በቃ በስነ ስርዓት ማለፍም ትችላላችሁ፣ ብሎክ ማስገባት ትችላላችሁ። አይመለከታችሁም። እዚህ እዚህ ላይ ማየት የሚፈልግ ሰው ያያል ማየት የማይፈልግ ሰው ደግሞ ብሎክ አለ እኮ ስልካችሁ ላይ ብሎክ የሚለውን ፈልጋችሁ ብሎክ ማድረግ ትችላላችሁ። እኔን ላለማየት ማለት ነው እና አይመለከታችሁም። አታሽ ቀብጡ፣ አታሽ ቀብጡ፣ የምር አታሽ ቀብጡ። ስትፈልጉ ደግሞ የቀጥታ መስመር እንልክላችኋለን። በቀጥታ መስመር ገብታችሁ ማናገር ትችላላችሁ። ስትፈልጉ በአገር ውስጥም፣ ስትፈልጉ በአገር ውጭም ማናገር ትችላላችሁ። በሀገር ውጭም በሀገር ውስጥም ማናገር ትችላላችሁ። ችግር የለብኝም። በብሩክ በብሩክ የተነሳ የፈልጋችሁትን ማለት ትችላላችሁ። እንደፈልጋችሁ ቀጥሉበት ለማለት ነው የመጣሁት ዛሬ ማለት ነው። ዝም ብላችሁ ፎቶዬን ስዘቀዝቁት ምን ስትሉት እያየሁ ነው እና በጣም ግርማችሁ ነው የመጣሁት። እሺ ለማንኛውም አመሰግናሉኝ የቤት ቤታየሁን ባንተዋወቅም አውቃታለሁ። አይ እንዲህ አልተዋወቅንም። ኧረ በማህበቴ እንደ እንደ ቤትሽ እንዲያዝሽ ቁጠሪ። ቤታየሁ ስትመጣ አንደኛ ነው የማስተዋውቅሽ። ምንም እንዳታስቢ። ቤታየሁ ነው የማውቀያት። መማር እኮ ካናዳ ነች እንዴ! ታዲያ ብትሆንስ ታዲያ፣ መማር ካናዳ የሆነች እንደሆነ እንዴት አታውቂያትም? እውነትሽን ነው መማርን አታውቂያትም? እውነት አላውቃትም ሳይሆን፣ ማለት ፎሎ አረጋታለው እኮ፣ ግን አንተዋወቅም ማለት ነው። እንዴ ተይ እንጂ መማርንማ ማወቅ አለብሽ። በቃ ማታኔ ቀጠሮ ይዛለው መማር ቤት እንድትመጪ እሺ? ሰኒ፣ በእናንተ ሲመሽ በእናንተ ሲነጋ ነው።